ጨራሽ ምንድን ያለችው ከአዳማ ውስጥ ወስደው ቆሻሻ መጣያ ውስጥ ጣለው ፎቶ ነው አለችው። እኔ ብመጣ ደግሞ አንቺን ነው የሚጥልሽ። ከነ መፈጠርሽ ይረሳሻል፣ ከነ መፈጠርሽ ማለት ነው። እልክ ምላጭ ያስወጣል የሚባል አንዳንዴ እውነት ነው። እና እንድመጣ አርገሽ ነበረ ግን ሳስበው ሳስበው ለእንዳንቺ አይነት ለእንዳንቺ አይነቷ ብዬ ያል መጣ ሀሳቤን አልቀይርም ማለት ነው ግን አስታዊ የምትናገሪውን ነገር አንተ ደግሞ የሆነ ማለት ደንበር አብጄ አንተ ደንበር ስለሌለህ ነው እንደዚህ። ሁሉም የመጡት ሁሉ የመጡ እንደፈለጉ የሚናገሩት ደንበር ስለሌለ ነው ምላሽ ነው ቆርጥልሽ። ሽ ጌኔን ፎቶ እንደዛ እንደወረወርሽው አንቺን ከአስረኛ ፎቅ ላይ ወደ ታች ካልወረወርኩሽ ሱመያ አደለሁም። ምን ትመስላለች? ች በእናታችሁ የሆነች አይጠመጎጥ አይጠመጎጥ ነገር ነሽ። እሷን ራፋን ቁጭ ነው ስለሚል ምጥማጥ እንችላሊት ይበቃ። ሰው ታናግራላችሁ። አውዝ ቢላም ሸይጣን ርጅም። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ሰላም ሰላም፣ እንዴናችሁ በያላችሁበት። ሰላማችሁ ብዝት ብዝዝት ይበልልኝ። ዛሬ ማለት ነው የሆነች አንድ ነካ የሚያረጋት ልጅ አማኑኤል የሚያስፈልጋት ልጅ ሳይድ አግብቷትሆን አላቅም ማለት ነው። የሰሩት ቪዲዮ በጣም ነው የገረመኝ። እኔ እሷ ሳትሆን እሱ ነው የገረመኝ ማለት ነው። በቃ ማለት የዚህን ያክል ራስን ማስከበር እንዴት እንደከበደ ካላቅ፣ እኔን ተው ሰው ራሱን ማስከበር ያቅተዋል። እስኪ ለማንኛውም ቪዲዮን እንየው አንድ ላይ ይሄ ይጣል። በቃ እሺ፣ ይሄ ይጣል ምንም አያረግም። ይሄ እንኳን የሆነ ትንሽ አንተም አለ ግን ስለዚህ፣ እንደዚህ እንደዚህ ልቁረጠው። በቃ ነ ክልኛ በጣም አልፈልግ ብዬ ነገር ያለው መጀመሪያ ሆነ። ስለዚህ ጀሙዬን እናንተ እንደዚህ ቆርጣቸው ና ከዚ ውጭ ጥለዋሉ ቋሽ ውስጥ። ስለዚህ ምንም አይደለም ከዚህ በኋላ ያምራላ አይ፣ ከእናንተ እንዴት አባቶ እንደምናምን በጣም አየ ወደው ነው። በጣም አየ ከገን ፎቶ እንዴት አባቶ እኮ እንደሚያምራ ያያችሁታ። እስኪ አስተቀፉ አያምርም? አቋቋሙስ እንዴት እንዳቀፈኝ የሱ እጁ አያያዙ እራሱ እውነት። የእሱ አቋቋሚ ብቻ ሳይሆን አስተቃቀፉ፣ አሳሳሙ ውይ ይለያል ነው የምላቸው ግን ደግሞ አሁን እያየሁት ያለሁት የሳያዬ ቢሮ ውስጥ ነው። እንግዲህ የሳያ አሁን ውጪ ነው ያለው፣ ሲመጣ ሰርፕራይዝ አድርጌ አሳየዋለሁ ማለት ነው። ቢሮ ውስጥ ሳይሆን የትም ቦታ እሱ የሚቀመጥበት አካባቢ ላይ እንዳለ ይሄ የኔና ስፖርት እንዲቀመጥ ስለምፈልግ ሰርፕራይዝ አድርጌው ነግሬው እንግዲህ እሱም ደስተኛ የሚሆን ይመስለኛል። ዲዩት እስኪ የኔ አባት በጣም እኮ ነው የሚያምረው። እዚህ እኮ ነው በጣም ወደው እኮ እና ማለት ነው የሆነ ፎቶ አለ እዚህ በጣም ስለደበረኝ ነው ከዚህ ላይ አውርጄ ምለት ላይ ያስቀምጨዋለሁ። አያስፈልግም ብዬ ነው ምለት ላይ ያስቀመጥኩት። ግን አሁን እሱ ሲመጣ ስለሚበሳጭብኝ የእኔን ነው። ከዚህ በኋላ እዚህ ጋር የምታደርገው የእሷን እዚህ ጋር እንዳታደርገለዋለሁ። ማለት እሱ አሁንም ትንሽ ስለሚወዳት በየሄድበት ሁላ እንዳለ የእሱ ፎቶ ነው፣ የእሱ ፎቶ አለ። ስለዚህ ቢሮ ላይ ስትመጣ እኔ ጠዋት አይቼው ነበረ እና እኔ ከዚህ በኋላ የሰሞተው መት አልፈልግም። ስለዚህ የኔ እና ያንተ ነው መሆን ያለበት። ሲቀጥል ደሞ ለሰያዬ እኔ በቂው ነኝ ከምንም በላይ ማለት ነው። ምንም አይነት ሰው አያስፈልግም፣ ሴትም አታስፈልግም። ምን አይነት ወጪ ዕቃ ነሽ? የሆነ ወይ አነጋገር ሻምር ወይ መልክ ሻምር ወይ በቃ ምንም የሚያምር ነገር ራሱ እኮ የለሽም። ከሌሽ ላይ ምን አይነት ከየት ነው ያመጣሽ? በዛ ላይ ደግሞ አሁን እኔ ማለት የገረመኝ ፎቶን ስትወረውረው ሳይድ በቃ ምንም ያንተን ፎቶ እኮ አለ አንተንም ነው የወረወረች። ማለት ገና ገና ከመግባባ ገና ማለት አንቺ አእምሮሽ ጤነኛ አይደለም። አደለም እንዴ አወራረሽ ራሱ እንትኑ፣ በቃ ስለ ሌላ ነገር ማለት፣ አስተቃቀፉ፣ አሳሳሙ ምናምን በቃ ሌላ ነገር ውስጥ ለመግባት ምንም አልቀረሽም። አሁን እዚህ ውስጥ ምን እሱን አስወራው ማውራት አሁን እኮ አንቺ አሁን በአንቺ ቤት የሳይድ ሚስትንሽ ዩቱበር ተብለሽ ትጠሪያለሽ፣ እየሰራሽ ስለሆነ ማለት ነው ቢያንስ የተወሰነ በ በአንድ ሺ ሚሆን ሁለት ሺ ሚሆን ሶስት ሺ ሚሆን ከዛ በላይ ሚሆን ሰው ያይሻል። የምትናገሪውን ነገር የሆነ ለከት ይኖርሽ። አንደኛ ሁለተኛ ነገር ደግሞ እኔ አንቺን ምንም አልናገርሽም። ምክንያቱም ሆን እኔ ሆነ አንቺ ባገኝሽ እኔ እንዴት እንደማደርግሽ ራሱ አላውቅም። ማግኘት የማይቀርብ አይቀርም። እኔ ግርምኝ አብሮሽ ያለው ነው ፎቶሽን አሰሪ፣ ግን ራሽን ለምን ከኔ ጋር ታወዳደርያለሽ? አንቺ ራሽን ከሰው ጋር እያወዳደርሽ እንደዚህ ትኖሪ ነው። ሲፈጠር እኮ ማንኛውም ዝቅ ያለ ሰው ራሱን ከሰው ጋር እያወዳደረ ነው የራሱን ሰላም እና ሕይወት መኖር የሚያቅተው፣ ለዛ ነው አሁን አንቺ ራሽን ከኔ ጋር እያወዳደርሽ ነው ከኔ ጋ ሳይሆን ከሴቶች ጋር እንዳለ እያወዳደርሽው ነው። እኔ በቃዋለሁ። ለሰይድ እኔ ብቻ አንቺ ብቻ የምትበቂው ከሆነ እኮ ባልሽን እኮ በእጅሽ ስር ማስገባት ትችያለሽ። ግን ሲፈጠር አንቺ አይደለም እኔ ሰይድ ላይ የሆነ የሆነ ያናድደውማ ወይ ደግሞ የሆነ የገባበት ነገር አለው እንጂ ሲፈጠር የሰይድ ምርጫው ራሱ አይደለሽ ማለት ታስታውቂያለሽ። እኔ ማለት እንዴት አብሮሽ እየኖረ እንደሆነ እንዴት እንዳገባሽ ምናምን አላውቅም አሁን እንግዲህ ተጋባን እንኳን አላላችሁም፣ ገና ማለት ነው። ገና አሁን ወታችሁ ይካሰርን አላላችሁ፣ ሰርግ አለ አላላችሁ፣ ምንም ያላችሁት ነገር የለም፣ ግን ትተቃቀፋላችሁ። አሁን ደግሞ አንቺ እየተላላስን ነዋልሽ። እንግዲህ እንጂ ቢያንስ እንኳን ይሄን መሸፈን ነበረብሽ። የሆነ በቃ እንጃ፣ ምን አይነት ልጅ እንደሆንሽ ራሱን ያላቅም ለንግግርሽ ምንም እንትን የለሽም። የአንቺን ፎቶ አሰር ምንም ችግር የለውም እኮ ገና ሰርግ አታረጉም እንዴ? ተጋብታችኋል በቃ ጨርሳችኋል። የራስሽን ፎቶ አሰርታሽ ቢያንስ ፎቶውን አንሳ። በሚበቃ የሆነ አላርላ አንሳ። ማንኛውም ሴት ባሏ እስከሆነ ድረስ በመጀመሪያውም ይሁን በሁለተኛውም ይሁን ትቀናለች። አይደለም እንዳንቺ ቲኒ ጥዬ ጭንቅላት ያለው ሰው ይቅርና ማንኛውም ሰው ይቀናል። የተፈጥሮ ጉዳይ ነው። ስለማናምን ነው እንቀናለን ብለን እንጂ ማንኛውም ሰው ይቀናል። ግን አንሳ የሆነ ይህን ነገር እንዲነሳ ፈልጋለው ወይ ደግሞ ይሄ ነገር እንዲፈጠር አልፈልግም አነጋገር ነው። አሁን አንቺ አስተሳሰብሽ፣ አነጋገርሽ ከምላሽም ከአስተሳሰብ ከጭንቅላት የሆኑ ቡለኖች ተንጠባጥቡብሻል። ፈልጊያቸው መሬት ላይ ቡለንሽ ላልተዋል እና የእሱም ሳይላል አይቀርም በነገራችን ላይ እኔ በቃ ቃላት የለኝ። ምን ምን አይነት ጭቃ የሆነ ሴት እንደሆነች አላውቅም። የሆነ ወንድም ጓደኛ ምናም ካለ እኔ ለሰያይ በቂ ነኝ መቀ ከበቂም በላይ ማለት ነው። ስለዚህ ይሄው እንግዲህ እንዴት እናምር! በደንብ እናንተም እዩት። የምር ወላሂ በጣም ነው የሚያምረው። እኔ በጣም ወድጄዋለሁ ፎቶ። ይሄ ብቻ አይደለም፣ በጣም ብዙ ፎቶ አለ። እንዴት እናቀፈኝ ምናምን የሚያሳይ ፎቶ በጣም ብዙ አለ። እሱ የኔ ሻሮካ ነው ሻሮክዬ ነው ነው እሱ እኔ እንጃ ውይ፣ እሱም ግልጽበት ቃል ራሱ የለኝም። በቃ እኔ ፈጣሪ ለምን እንደዚህ ጣፋጭ አድርጎ እንደፈጠረው አላውቅም። ለምን እንደዚህ ቆንጂ አድርጎ እንደፈጠረው ማላውቅም። እውነት ኢቴ፣ አሁን እሱ የእኔ ሻሩካ ነው። ውይ የእኔ ሻሩካ፣ የእኔ አባት። እንግዲህ የፎቶ እንደዚህ ከዚህ በላይም አለ፣ ግን በቃ እኔ የምችለው እናሳያዎቹ፣ እስኪ በደንብ ይተሰሱ ይሄ በጣም ትንሹ ነው ማለት ሳላስብበት ሰርፕራይዝ ላደረገ ስለፈለግኩኝ በትንሹ ነው። ገና ደግሞ በትልቁ በትልቁ አሰርታ አምጥቼ ቢሮ ነው የማስቀመጥለት። በቃ የግድ መኝታ ቤትም ሳሎን ቤትም ቢሮም የግድ የሚነሱ ፎቶ ቆንጆ ቆንጆ ፎቶ መኖር አለበት። ይሄ ፍሬም በጣም ትንሽዬው ነው፣ ግን በጣም ትልቅ እያሰራሁ ነው። እሱንም ስጨርስ አሳያቸዋለሁ ማለት ነው። አብሮ እንደማየው እንደሚለዩ ያስታውቅ ነበረ። ከፎቶ አንጻር ራሱ ማለት ነው እስ ከድሮውም እንደምትለየው የሚያስታውቀው ማለት ነው። ፎቶ ስልኩን ጠራ እንደዚህ ብለህ ምታያሸልከ ማለት ነው። ታዲያ እኮ ግልጽ ነገር ነው። ትጠራጠረው ነበረ ማለት ነው። ግን ጠርጣሪዋ እውነትም ስትን አላቅም። እስካሁን ድረስ ግፈልግ ቤታችን ውስጥ እነዚህ አይነት ነገር ስለማያስፈልግ ማወርድል ለውነሮ ምን ያደርገል ከዚህ በኋላ ይሄ እንዶ የኛና ታይም እንደኛ ነው የሚያምረው። ይሄንን ገና እዚህ ጋር ላይ ይሄ ፎቶ ምን ነው? ይሄ ምንም አያረግም ይሄ

አይዞሽ፣ መስታወቱ ነው የተሰበረው። ቀላል ነው፣ ፎቶ ነው ስለሽ መስታወቱን ፎቶን ስቴጅና አልቀደደው። ለዛ ችግር የለውም፣ ማሰራት ቀላል ነው ብዬ ነው። ግን የሆነ ማለት በጣም ነው ያስጠላኝ፣ በጣም ነው የደበሩኝ፣ ሁለቱም ማለት ነው። እኔ ሲፈጠር ማለት እልክ ዞይሁንላ ሁላ ሆነ፣ ይቼ ማለት ሂጂ ነው ያለኝ አዳማ። እኔ አሁን አንቺ በፎቶ አይተሽኝ እንደዚህ እርድብን ብለሽ ጨጓራሽ እንደዚህ ላ ያረግሹ። እኔ የመጣ ኮ ሳይድ አንቺን በሰከንድ ነው የሚረሳሽ። ጨራሽ ምንድን ያለችው ከአዳማ ውስጥ ወስደው ቆሻሻ መጣያ ውስጥ ጣለው ፎቶ ነው አለችው። እኔ በመጣ ደግሞ አንችን ነው የሚጥልሽ ከነ መፈጠርሽ። ይረሳሻል ከነ መፈጠርሽ ማለት ነው። እልክ ምላጭ ያስወጣል የሚባል አንዳንዴ እውነት ነው። እና እንድመጣ አድርገሽ ነበረ፣ ግን ሳስበው ሳስበው ለእንዳንቺ አይነት ለእንዳንቺ አይነት ብዬ ኒያል ሀሳቤን አልቀይርም ማለት ነው። ግን አስታዊ የምትናገሪውን ነገር አንተ ደግሞ የሆነ ማለት ደንበር አብጅ። አንተ ደንበር ስለሌለህ ነው እንደዚህ ሁሉም የመጡት ሁሉም የመጡት እንደፈለጉ የሚናገሩት፣ ደንበር ስለሌለህ ነው። ምክንያቱም እኔ እናንተ ዛሬ ግዴታ አብሮ መኖር ብቻ አይደለም የሚያገናኝ፣ ልጆች አሉ። ነገ ስንገናኝ በአካል ብንገናኝ እነዚህ የምታመጣቸው ምናምን እንደዚህ የምሰበሰባቸው ምን ሊሆኑ ነው? ስለዚህ ደንበር ሊኖር ይገባል። ደንበር ሊኖር ይገባል። ደንበር ከሌለ ሶስት ምሽ ገና እስከ አራት ታገባለሁ ያልከው እንዴት ልታኖራቸው ነው? እንደዚህ እያባላክ እያፋጀክ እንደዚህ እርስ በርስ እንትን እያልካቸው እንደምታኖራቸው ሲፈጠር ፈአር ለሚቀርና አሁን እኔ በአንተ ስር ኖሬ ብትፈታኝ ራሱ እኔ ልጆችህና ስለሆንኩኝ እኔን ማንም ሰው መናገር የለበትም። ከደበራት በስነስርዓት አህላቅ ባለው መልኩ እኔ ደብሮኛል ለዘውም እያወቀች እየገባች መጀመሪያ ራሱ አንተ ምን ስትል ነበር? ዋናው ልቧ ነው፣ ልቧ ንጹህ ነው ምናምን ስትል ነበር አደለም? አይክ ማየት ስለሚጎልህ ነው። መጀመሪያ ተስተስተስ ብላ በምላሷ አወራችን ሲፈጠር ያወራች ራሱ አይመስል ልጅቷ ወይ አነጋገር። ፎቶውን እንኳን እንዴት አባቱ እንደሚያምር እንዴት ምናምን እንዴት አባቱ እንትን ሆነ አባቴ እንደማምር እንዴት አባቴ ለማንኛውም ማለት ነው። ይሄ የራስህ ድክመት ነው፣ እሷ እንደፈለገች የምትሆነው የመጣ የሄደው ሁሉ እንደፈለገ የሚናገረው ድክመት ራስክ ነክ። ስለዚህ ማነው አንቺ ፎቶውን አንሳ ቪዲዮ ራሱ እንትን ሳትይ ፎቶ አንሳ ማለት ትችላለች። እንደዚህ ብዙ ነገር ሳትናገሪ ካፍሽ ክፉ ነገር ሳይወጣ እንዴት እንደሚያቅፈኝ ምናምን ያልሺው ህልም እንዳላረግብሽ፣ ህልም ቅዠት ነው ማረግብሽ፣ የቁም ቅዠት ማለት ነው። እኔ ከፈለኩኝ የቁም ቅዠት ነው ማረግብሽ፣ እንደተመኘሽው እንድትቀሪ ነው ማድረግሽ። ስለዚህ ደስታሽን በአጭሩ እንዳይቋጭብሽ አጣጥሚ፣ እሺ። እዚህ ዩቱብ ላይ የመጣችሁ ዝም ብላችሁ ካሜራ፣ በቃ አፍሽን እንዳመጣ ዝም ብለሽ አትቀዋጥሪ። አነጋገርሽን አስተካከኝ። አስተካክ አታቂኝ። ምን የሰይድ ራሱ ከዚህ ውስጥ የነበረ እኔን አታስነካኝ። አንድ ሁለ ቀድሜ ስለ አንተ ቪዲዮ ብሰራ አልክ፣ መኖሪያ አጠው መሄጃ አጠው ምናምን አልክ። እኔ እነዚህ ያችም ትምጣ እኔ ላይ ነው የምትደነፈው፣ ያችም ትምጣ እኔ ላይ ነው የምትደነፈው። እንዴ እኔን ተውኝ። የሰይድ አጃቢዎች ተውኝ፣ ኔ እርሱኝ። እኔ ብመጣ እኮ እናንተ እንደዚህ የተሰበሰባችሁ ጥርቅሞች በሙሉ ትረሳላችሁ። ያንንም ስለምታውቁ ነው በ በወሬያቸው መሀል እኔ ያለው ያውሩ እኔ ያለው በቃ እኔ የሌለውበት የኔ ስም የሌለበት ቪዲዮ እስኪ አምጡልኝ እኔ መጠራት አለብኝ አንተ የኔን ስም አስተዋችልም እንዴ እንዴ ቢያንስ እንኳን እንደ ሚስትህ ባይሆን እንደ ልጆችህ እናት አስበኝ ልታስከብረኝ ይገባል ማስከበር ካቃተህ ደግሞ እኔ ራሴ እንዴት እንደማስከበር አውቃለሁ አንቺ ጠብቂ መኮርኮም ያስፈልግሻል ምላሽን ነው ቆርጠልሽ። እሺ የኔን ፎቶ እንደዛ እንደወረወርሽው አንቺን ከአስረኛ ፎቅ ላይ ወደ ታች ካልወረወርኩሽ ትሱመያ አይደለው። እኔን ትመስላለች እቺ በእናታችሁ። የሆነች አይጠመጎጥ አይጠመጎጥ ነገር ነሽ። እሷን ራሷን ቁጭ ነው ስለሚሰሚ ሽለምጥማጥ እንሽላሊት። ይህ በቃ ሰው ታናግራላችሁ። አውዝ ቢላም ሸይጣን ርጅም ለማንኛውም ማለት ነው የዛሬ ቪዲዮ ይመስል ነበር። በጣም ነው የደበረ የሚመስለው፣ መናገር ከሆነ በጣም ደብሮኛል። ግን እንደዚህ እንደዚህ እንደደበረኝ ያልቅ ነው የሆነ ነገር ማሳላረግሽ አልተውሽም ማለት ነው። ለማንኛውም አወዳቸዋለሁ፣ አከብራቸዋለሁ። አሰላሙ አሌይኩም ወረህመቱላሂ አበረካቱ።